የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብን አስመልክተው የተናገሩት ዛሬ ማነጋገሩን ቀጥሏል። ትራምፕ ኢትዮጵያ ህዝቧን አስተባብራ የገነባችሁና በዋናነት ግብፅ ከአባይ ወንዝ የውሃ ፍሰት ይቀንስብኛል በሚል በስጋት የምትመለከተውን የሀይል ማመንጫ ግድብ በሀገራቸው የገንዘብ ድጋፍ እንደተሰራ ተናግረዋል። የታላቁ የኢትዮጵያ ህዳሴ ግድብ አስተባባሪ ጽህፈት ቤት በዛሬው ዕለት ጉዳዩን አስመልክቶ በሰጠው ምላሽ ግድቡ በኢትዮጵያ አንጡር ሀብት መገንባቱን አመልክቷል። የአስተባባሪ ጽህፈት ቤቱ ምክትል ዋና ኃላፊ ፍቅር ተታምሮ በጋዜጣዊ መግለጫቸው እንደተናገሩት ባለፉት 14 ዓመታት ግንባታው የተከናወነው በመንግስትና በህዝቡ ትብብር እንጂ በብድርም ሆነ በእርዳታ ለግድቡ የተሰጠ ሳንቲም የለም ሲሉ አንጽወት ሰጥተዋል። በ10 ቢሊዮን ዶላር ወይም 1.4 ትሪሊየን ብር ቢሾፍቶ አቅራቢያ ለሚገነባው የአገሪቱ ግዙፍ ኤርፖርት ሲቲ ግንባታ በዛሬው ዕለት የፋይናንስ ውክልና ለአፍሪካ ልማት ባንክ ተሰጥቷል። ፕሮጀክቱ 3975 ሄክታር ላይ የሚገነባ ሲሆን 100 ሚሊዮን ተጓዦች በአመት ያስተናግዳል ተብሎ ይጠበቃል። ይህ የአገሪቱ ግዙፍ ፕሮጀክት አዲስ አበባን አዲስ አበባንና የኤርፖርት ከተማውን በአስራ አንድ ደቂቃ ውስጥ የሚያገናኝ ዘመናዊ ፈጣን ባቡሮች የሚገነቡም ይሆናል። ኤርፖርቱ ሲጠናቀቅ አሁን ያለውን የኢትዮጵያን የአየር መንገድ ገቢ በሶስት እጥፍ ማለትም በአመት እስከ 25 ቢሊዮን ዶላር ወይም 3.5 ትሪሊየን ብር ገቢ የሚያስገኝ ይሆናል ተብሎ ይጠበቃል። እስራኤል ወደ የመን ዋና ከተማ ሰነ አዘልቃ በመግባት የየመን ሁቲ አማጽያን ወታደራዊ ተቋማት ያለቻቸውን ማውደሟን አስታወቀች። በድብደባው ሁለት ሰዎች ሲሞቱ አምስት መቁሰላቸውን ሁቲዎች የሚቆጣጠሩት መገናኛ ብዙሀን አስታውቋል። እስራኤል ዛሬ ያካሄደችው ድብደባ በኢራን ይደገፋሉ የምትላቸውን የሁቲ አማጽያን ትላንት በእስራኤል ላይ ለፈጸሙት የሚሳኤል ጥቃት የበቀል ምላሽ ነው ተብሏል። የሁቲ አማጽያን ትላንት ወደ እስራኤል የተኮሱትና በእስራኤል ጦር የከሸፈው ሚሳኤል ከዚህ ቀደም የተኮሱት ከነበረው የተለየ መሆኑን አስታውቃለች። በዛሬው የእስራኤል ጥቃት የሁቲ አማጽያን ወታደራዊ ተቋማት ላይ ኢላማ ያደረገ እንደነበር የእስራኤል ጦር አስታውቋል። ስለደረሰ ጉዳት ግን እስካሁን የተሰጠ ዝርዝር መረጃ የለም። የሁቲ መገናኛ ብዙሃን ምክትል ኃላፊ ነስረዲን አሚር ለፈረንሳይ የዜና አገልግሎት የእስራኤል ጥቃት አያንበረክከንም፣ በእስራኤል ላይ ጥቃት መፈጸማችንን እንቀጥላለን ማለታቸውን ወኪሉ ዘግቧል።